ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የኢትዮ ቻና ቤተሰቦች፣ ሰላማችሁ በያላችሁበት የምድር ጥግ ብዘት ሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል ባርኮት የድሮ ፍቅረኛው ቤዛ መታ እሷ ጋር ለመሄድ ወስኑ ዴቭን አደይን አደራ እባክን እንዳትርቃት እኔ ከቤዛ ጋር ሄጃለሁ ብሎ ተሰነባብቶ ሄዶ ነበር። ዴቭም ደግሞ በነፃነት ፍቅሩን ለአደይ ሲገልጽላት፣ አደይ ግን በባርኮት የተሰበረ ልቧ ዛሬም ዳግም ይሰበር መስሏት ፍራቿ ስለቀጠለ እሱን ማመን ቸግሯታል። ባርኮትም ዴቭም በተደጋጋሚ ፍቅሩን ሲገልጽላት ስለነበረ ፍቅሩን ሲገልጽላት ስለነበረ አደይ ምላሹን ዝም ስላለችው ይህንን ቤት ጥዬ መሄድ አለብኝ፣ የፍቅር ጥያቄን ካልተቀበልሽኝ እኔ አልቀመጥም ብሎ ሲነሳ አደይ በግድ ለምን አስቀብተዋለች። በዛሬው ክፍል ደግሞ አደይ አደይን ሊዲያና ፍቅር ሲያንጓጥጧት ለዴቭ እንደማትሆነው ዴቭም ደግሞ ሁለተኛ ከእሷ ጋር ከሆነ ሊዲያም ለቤተሰቦቿ እንደምትናገር ፍቅርም ደግሞ ወንድሟ ባርኮት ደውሎ ስለ እሷ ጥሩነት እንዳላወራት ነግራ እሷ ከሱ ጋር ህይወት እንዲቀጥሉ ፈልገዋለች። ነገር ግን ዴቭ እሷን መስማትቷል። ሊሊና ኤላ ደግሞ ስለ ባርኮትና ስለ አደይ የተወያዩ ዴቭ ባርኮት እንዴት ሊሆን ይችላል እየተባባሉ ባርኮትን የድሮ ፍቅረኛው ቤዛው ዳግም ልቡን ሰብራው እንዳትሄድ በማሰብ እየተነጋገሩ ወክ እያደረጉ ነበር። ኤላ የሆነ ቦታ እዚህ ድረስ ብዬ እመጣለሁ ሲላት ሊሊ በጣም ደንግጣ የት ነው የምትሄደው ስትለው አይ፣ የትም አልሄድም እዚህ መጣሁ አላት። ሊሊም እንዴ ቦታው ስም የለውም አለችው። አይ፣ መጣሁ ስመጣ እነግርሻለሁ አላት። እና ሄደ ፓስፖርቱን ይዞ ወደ ቤት ሲመጣ ለምለም ፊቱን አይታ እንደተከፋ ምን ሆኑ ነው እኔ ኮ ስትቆይብኝ ልደውልልህ ና ስደውልልም አታነሳ እያለች በቤት ውስጥ እየተንቆረጠጠ ደስ ጠበቀችው። ነገር ግን ኤላ አቤት መጥቶ ማረፍ እንደሚፈልግና ለጊዜው ስሜቱ ጥሩ እንዳልሆነ ነግሯት ወደ መኝታ ቤት አመራ። ይላም መኝታ ቤት ቁጭ ብሎ በሀሳብ ድንዝዝ ብሎ እንደተቀመጠ ለምለም መታ፣ ምን ሆን ነው የተፈጠረው እንድትነግር ትችላለህ አለችው። እሱም ፓስፖርቱ ና አውጥቶ አሳያት። ልትል ነው አለችው። እኔ ኮ ለምርጫ ተቸገርኩ ግራ ገባኝ አላት። ለምለምም አንተ ሕጻ ልጅ አይደለህም እኔም የሰው ቤት ሰርቼ የራሴን ሕይወት ማኖር አያቅተኝም። ስለዚህ አንተ የፈለግከውን መወስን ትችላለህ አባትስ ቢሆን አባትህንስ ቢሆን እስከ መቼ ነው እንደዚህ ራስን እየሸወድክ የምትኖሩ ብላ በንዴት በሩን ከፍታ ወታ ሄደች። እሷም ቀጥታ ወደ አደይ ነበር ያመራቸው ሻንጣን ይዛ። ፍቅር ደግሞ እዛ እንድትወጣላት እየዶለተች ነው አደይን። አደይ ግን ዛሬ ራሷን ለማስከበር ሊዲያም ሄዳ ስትናገራት ልክ ልኳ መልሳላት አለች በተቃራኒው። ፍቅር ደግሞ ውሃ ሙቅ ይልኝ እግሬ ልታጠብ አለቻትና ውሃ ሙቀ ስትወስድላት ውሃውን እጇ ላይ ደፍታባታለች። አደይም ጉሮሮዋን ይዛ እስከ መቼ ነው የምታገስሽ ፍጥሩ ሰው እስከ መቼ ልሆንልሽ ብላ አንቀይዛት፣ እየታገሉ ሊዲያ እና ዴቭ ደረሱ። ተጫጭኸው ምን ሆናችሁ ነው ሲባት አይ ይሄው አቃጠለችኝ ብላ ሳየችው ዴቭም ጨምሮ በጥፊ መታትና አንቆይዞ ከዚህ በኋላ አደይ ጋር ትደርሽና ብሎ ሊዲያንም እሷንም ይዞ አንገታቸውን ይዞ ይቅርታ እንዲጠይቋት አደረገ። አደይም ደስ አላት። አደይንም ይዞ ሐኪም ቤት ሄደ። ሐኪም ቤት ሄደው ሲመለሱ ሊሊ አደይን ፍለጋ ወደ ቤት መጥታለች። አደይ ደግሞ ከሐኪም ቤት መልስ ሊሊን ፈልጋ ወደ ኤላ ቤት ሄዳለች። ኤላም ብቻውን ነበርና ሄደው ዴቭና አደይ ሄዶ ሲያናግሩት ሊሊ አደይን ብላ እንዳወጣች ነገራቸው። አደይም ወደ ቤት ስትመለስ አደይም ወደ ቤት ስትመለስ ሊሊ ሳሎን ላይ ቁጭ ባለችበት ሊዲያ መታ ገላምጣት ከቤት እንድትወጣ ፍቅር መታ ገላምጣት ከቤት እንድትወጣ አደረገቻት። ሊሊም ይሄ ምንም ብስጭቷን ይወጣልሻላ ብላ ከቤቷ ወጥታ መንገድ ላይ ቁርጥጥ ቁርጥ እያለች ሀሳቧ ሁሉ ጭልም ብሎባት በመንገዱ ቁጭ ብላ በሀሳቧ ቀጥላለች። ደግሞም መልቀሷን ተያይዘዋለች። ሰዎች እንዳይሰማትም ዋጥ ለማድረግ ትታገላለች። ነገር ግን ሊሌ ምን ይገጥማት ይሆን? አደይም እሷን ለመፈለግ ወታል። ወደ ቤት ስትሄድ በቤት የለችም፣ አላገኘቻትም። ሊሊ ወዴት ሄዳ ይሆን? በቀጣይ ከአደይ ጋ ይገናኙ ይሆን? አደይም ከቤት ስትወጣ ደመቀና ኪንጎ እበር ላይ አግኝተዋታል። እሷንስ ድጋሚ ያግቷት ይሆን? ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ይህንን ቻናል ሰብስክራይብ ማድረግ አትርሱ። ገኔ ትዮ